ጤና ይስጥልኝ፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቆይታችን አጫጭር በዝርዝር የምንመለከታቸውና ቀለሞቻችንን አካተናል። የዕለቱን ዜናዎች ዮሐና መኮንን ከመላው የስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ታላቁ የኢትዮጵያ ሕዳሴ ግድብ ከተመረቀ በኋላ ሙሉ የማስተዳደር የቁጥጥርና መሰል ቴክኒካል ስራዎች በኢትዮጵያውያን ይከወናሉ ሲሉ የፕሮጀክቱ ስራ አስኪያጅ ኢንጂነር ክፍሌ ሆሮ ተናገሩ። የሚመነጨውን የኤሌክትሪክ ኃይል ለተጠቃሚው ለማድረስም ሁለት መስመሮች ተዘርግተው ወደ ኢትዮጵያ ኤሌክትሪክ ኃይል ቋት እንዲገባ እየተደረገ መሆኑን ገልጸዋል። አዲሱ ዳዊት ተጨማሪ ያለው 5150 ሜጋዋት ኃይል የሚያመነጨው ይህ ታላቅ ሀገራዊ ፕሮጀክት በኢትዮጵያ ኤሌክትሪክ ኃይል የሚተዳደር ሲሆን ጠቅላላ የማስተዳደር የቁጥጥርና መሰል ቴክኒካል ስራዎች በኢትዮጵያውያን የሚከወኑ ስለመሆናቸው የፕሮጀክቱ ስራ አስኪያጅ ኢንጂነር ክፍሌ ሄሮ ተናግረዋል። ለዚህ ተግባር እውን መሆንም የተለያዩ ስልጠናዎችና ልምዶች ተወስደዋል ብለዋል። የግድቡን ግንባታ መንግስትን ወክሎ እያካሄደ ያለው የኢትዮጵያ ኤሌክትሪክ ኃይል ነው። እንደዚሁም እነኚን ግድቦች የሚያስተዳድረው ኦፕሬት የሚያደርገውም የኢትዮጵያ ኤሌክትሪክ ኃይል ነው። ስለዚህ እኛ ሁለት ቲም ነው ያለን። አንደኛው የኮንስትራክሽን ቲም አለን። ሁለተኛው ደግሞ የኦፕሬሽን ቲም አለን። ከመጀመሪያው ተዋህዶ መስራት እንዲቻል አብረን እየሰራን ነው። ስለዚህ ለኦፕሬሽንም በቂ ዝግጅት እየተደረገ ነው። አስፈላጊው ስልጠና እየተሰጠ ነው። እንደምታውቁት ትልቅ ኃይል ማመንጫ ነው። ይህ ኃይል ማመንጫ መታወቅ ያለበት ምንድን ነው? አውቶማቲክ ነው አያስፈልግም ሰው ከተባለ፣ አዲስ አበባ ቁጭ ብለን ጄኔሬተር ማስነሳት ማቆም ምን ሁሉ የሚቻልበት ዘመናዊ ቴክኖሎጂን የተላበሰ የኃይል ማመንጫ ነው። ሆኖም ግን ያው እስከዛ ለመድረስ እዚህ ያሉት ባለሙያዎች አስፈላጊው ስልጠና ተሰጥቷቸዋል። ከመጀመሪያው ከኮንስትራክሽን ጀምሮ እየተከታተሉ ስለሆነ አስፈላጊው ዝግጅት ሁሉ ተደርጎ በሙሉ አቅማችን በኢትዮጵያውያን ኦፕሬት ይደረጋል። የህዳሴ ግድቡ የሚያመነጭው ኃይል ለተጠቃሚው እንዲደርስ ከማመንጫ ጣቢያው ወደ ኢትዮጵያ ኤሌክትሪክ ኃይል ማጠራቀሚያ ቋት በሁለት መስመሮች በኩል እንዲተላለፍ እየተደረገ ስለመሆኑ ኢንጂነር ክፍሌ ተናግረዋል። ኃይል ካመነጨን በኋላ ኃይሉን ተጠቃሚ ጋር ማድረስ አለብን። ስለዚህ ለዚህ መስመር መዘርጋት አለብን። ሁለት መስመሮች ናቸው። በዚህ በሁለት አቅጣጫ ነው የሚሄደው። ከዚህ የሚመነጨው ኃይል አንደኛው እዚህ ከህዳሴ በድዴሳ በሆለታ አድርጎ የሚሄድ አራት ራሱን የቻለ መስመር አለን በሁለት ታወሮች ላይ። ሁለተኛው ደግሞ ከዚህ ወደ አራት መቶ ኪሎ ቮልት መስመር በለስ ላይ ነው። በለስ ገብቶ ከበለስ ወደ ባህር ዳር ከዛ ወደ ግሪድ ወደ አዲስ አበባ ሁሉም ግሪድ ላይ ይገናኛል። አሁን አዲስ አበባ ላይ አንድ ኤሌክትሪክ ስትለክሱ ከየትም ጣይ የሚለውን አታውቁትም። ተገናኝተዋል። ሁሉም ኃይል ማመንጫዎች ተገናኝተዋል። ይሄም መስመሩ ፉሊ ኦፕሬሽን አል ነው አሁን የባህር ዳሩ ከአመታት በፊት ነው። ለኮንስትራክሽኑ ምን እንዲረዳን ብለን ነው ይገነባ ነው። እሱ ኦፕሬሽን አለው። ሌላው የሆለታ ዲዴሳ ሆለታም ሙሉ አገልግሎት እየሰጠ ነው። ታላቁ የኢትዮጵያ ሕዳሴ ግድብ የ14 አመታት የግንባታ ሂደት የነበረው ሲሆን በነዚህ ረጅም አመታት በግንባታው የተሳተፉ ኢትዮጵያውያን በቂ ልምድ ያገኙበትና ግድቡን ማስተዳደር የሚችሉበት አቅም ስለመፈጠሩም ተገልጿል። በመሆኑም ታላቁ የኢትዮጵያ ህዳሴ ግድብ ኃይል ከማመንጨት ባሻገር ለኢትዮጵያውያን የተግባር ልምድ የተገኘበት የሙያ ትምህርት ቤት ጭምር ሆኗል። ከ295 ሚሊዮን ብር በላይ በሆነ ወጪ የትምህርት ቤቶችን ደረጃ ለማሳደግ እየተሰራ መሆኑን የኤፍራታና ግድም ወረዳ ትምህርት ጽፈት ቤት ገለጸ። በወረዳው በ26 ትምህርት ቤቶች 36 ብሎኮች እየተገነቡ ሲሆን በመጪው ጥቅምት ወር መጨረሻ ድረስ ሙሉ በሙሉ ይጠናቀቃሉ ተብሏል። ስነ ጊዮርጊስ ከበደ ዝርዝሩን ይዟል። የትምህርት ተቋማት ደረጃ በትምህርት ጥራት ላይ የሚኖረው አዎንታዊ ና አሉታዊ ተጽዕኖ ከፍተኛ ነው። የትምህርት ተቋማት ደረጃን ለመመዘን የመማር ማስተማር ሂደት የመሰረተ ልማት ዝርጋታን ጨምሮ የሰው ኃይል ና የግብዓት አቅርቦት እንዲሁም የተማሪዎች ውጤት ዋና ዋና መለኪያ ነጥቦች ናቸው። በሰሜን ሸዋ ዞን ከቅድመ አንደኛ እስከ ሁለተኛ ደረጃ 1115 ትምህርት ቤቶች ያሉ ሲሆን 679 የሚሆኑት ዝቅተኛ ደረጃ ላይ የሚገኙ ደረጃ አንድ ና ደረጃ ሁለት እንደሆኑ የዞኑ ትምህርት መምሪያ መረጃ ያመለክታል። የፍራታና ግድም ወረዳ ትምህርት ጽህፈት ቤት ምክትል ኃላፊ ታደሰ ጥላይ በወረዳው በርካታ ከደረጃ በታች የሆኑ ትምህርት ቤቶች መኖራቸውን ገልጸው የትምህርት ቤቶች ደረጃ በተማሪዎች ውጤት የሚኖረውን ተጽዕኖ ጠቅሰዋል። የተሻለ ውጤት ልጆች እንዲያመጡ የመጀመሪያው ትምህርት ቤት ምቹ ሁኔታ መፈጠር አለበት። መማሪያ ክፍሉ የተሻለ መሆን መቻል አለበት። ሌሎችም ግብዓቶች የተሻሉ መሆን መቻል አለባቸው እና በትልቁ የትምህርት ቤት ስታንዳርድ ካልተሻሻለ፣ ምቹ ሁኔታ ካልተፈጠረ ተማሪዎች ላይ አሉታዊ ተጽዕኖ አለው፣ ውጤትን ማምጣት አይቻልም። እስካሁን ባለው ነባራዊ ሁኔታ የትምህርት ደረጃቸው አብዛኛው ባይባልም ዝቅተኛ ላይ ነው። ደረጃ አንድ ያለን፣ ደረጃ ሁለት በርካታ ትምህርት ቤቶች አሉን። ደረጃ ሶስት አምሳ አምስት ነጥብ አምስት አካባቢ ትምህርት ቤቶች አሉ። አሚኮ ያነጋገራቸው ርዕሰ መምህራን ትምህርት ቤቶች ከግብዓት አቅርቦትና ደረጃቸውን የጠበቁ የመማሪያ የቤተ ሙከራ የቤተ መጽሐፍትና መሰል ክፍሎች የተሟሉላቸው ከመሆን አኳያ ሰፊ ክፍተት መኖሩን ተናግረዋል። የትምህርት ቤታችን ደረጃ ከስታንዳርዱ አንጻር በጣም ዝቅተኛ ደረጃ ሁለት ላይ ነበረ። አሁን ግን በዚህ በስሪአር ኮርስ ሲሲኤ መሰረት አንድ መማሪያ ብሎክ ስለተገነባልን እና ሌሎቹም ውስጣዊ አደረጃጀቶች ከእቅድ አንጻርን የምንሰራቸውን ስራዎችና ከትምህርት ጥራት አንጻር የሰራናቸውን ስራዎች መሰረት አድርገን ስንገመግም ወደ ደረጃ ሶስት ተጠግቷል። አሁንም ግን ችግር እንዳለበት የሚያመላክት ነገር አለ። አንደኛ የአስተዳደር ቢሮ የለውም። ቤተ መጻሕፍትና ቤተ ሙከራ የሚባሉ አገልግሎት መስጫ ክፍሎች የሉትም። ይሄ ትምህርት ቤት ደረጃው ያው ደረጃ ሶስት ላይ ነው ለብዙ ጊዜ የቆየው። ነገር ግን በተለይ በተለይ እዚህ አካባቢ ላይ ከተፈጠረ ግጭትና ከሰሜኑ ጦርነት በኋላ ግን የተለያዩ ጉዳቶች ደርሰውበታል። ትምህርት ቤቱ ከዛ በኋላ ደረጃ ሶስትም ቢሆን ደረጃ ሶስት ሆኖ በጣም ዝቅተኛ ደረጃ ሶስት ላይ የነበረበት ሁኔታ ነበር የነበረ። የአጣዬ አጠቃላይ ሁለተኛ ደረጃ ትምህርት ቤት እርዕሰ መምህር በሪሁን ይሸቱ የትምህርት ቤቱን ደረጃ ለማሻሻል በትምህርት ሚኒስቴር እየተገነባ ካለ ግንባታ ባሻገር በውስጥ አቅም ስራዎች እየተሰሩ ነው ብለዋል። የተለያዩ ስራዎችን የትምህርት ቤቱን ደረጃ ለማሻሻል እየሰራን እንገኛለን። በተለይ በዚህ ዓመት ለምሳሌ ይሄ ኮብልስቶን ይሄ ትምህርት ቤት ከበር ጀምሮ እስከ ትምህርት ቤት መግቢያ፣ ክላስ መግቢያ አካባቢ ድረስ የኮብልስቶን ጣፍ ያንጥፈናል። ይሄ ከዚህ በፊት በተለይ የልዩ ፍላጎት ተማሪዎች ወደ ክላስ በሚገቡበት ጊዜ በጣም ከፍተኛ ችግር የሚፈጥር፣ ተማሪዎች በጭቃ ለመግባት የሚቸገሩበት ቦታ ነበረ። ስለዚህ ይህንን በዚህ አመት ያሻሻልንበት ሁኔታ ነው ያለው። ከዛም በተጨማሪ ሌሎች ለምሳሌ ከወረዳው ጋር በመነጋገር ትምህርት ቤቱ አጥር የለውም ነበረ። በዚህ አመት ከ219 ሜትር በላይ ወደ 960 ሺ ብር ወጪ በማድረግ ወረዳው ከየሲሚንቶ ድጋፍ፣ እንዲሁም ከ300 ሺ ብር ከዛም በተጨማሪ ወደ 15 ቢያጆ ድንጋይ ወጪ በማድረግ ወረዳው፣ ሌላውም በትምህርት ቤቱ በውስጥ ገቢ በመሸፈን ትምህርት ቤቱን ያለበትን በተለይ መሰረታዊ ችግር የሚባለው የአጥር ችግር ነበር። እሱን ለመፍታት የቻልንበት ሁኔታ አለ። በወረዳው በህብረተሰቡ፣ በመንግስትና በግብረሰናይ ድርጅቶች አማካኝነት በ26 ትምህርት ቤቶች ከ295 ሚሊዮን ብር በላይ በሆነ በጀት የትምህርት ተቋማት ግንባታዎች እየተከናወኑ እንደሆነ የገለጹት አቶ ታደሰ ግንባታዎቹ ሲጠናቀቁ በወረዳ የሚገኙ ትምህርት ቤቶችን ደረጃ ከፍ ያደርጉታል ብለዋል። በመንግስት ደረጃ በትምህርት ሚኒስቴር አሁን እየተገነባ ያለ አጣዬ ሁለተኛ ደረጃ ትምህርት ቤት ላይ ከ33 ሚሊዮን ብር በላይ ተበጅቶ መማሪያ ክፍሎች ባለ አንድ ብሎክ ባለ አስር መማሪያ ክፍል እየተገነባ ያለበት ሁኔታ አለ። ሌሎች በቅድ ደረጃ ያሉ አሉ። በመንግስት ሌላው ሁለተኛው በማህበረሰብ አቀፍ በአልማ የሚሰሩ ፕሮጀክቶች አሉ። አምስት ብሎኮች በሁለተኛ ደረጃ በትልቁ ስር አር ፎር ኬዝ ፕሮጀክት የሚባል ድርጅት በወልድ ባንክ ገንዘብ ድጋፍ አማካኝነት ፕሮጀክት አግኝተን እንደ ወረዳ ሰፊ ፕሮጀክቶችን እየሰራ ነው ያለ ነው። ከዚህ አንጻር በአጠቃላይ በሁለቱም በዚህ አመት ጥቅምት አካባቢ ላይ የሚጠናቀቅ በ26 ትምህርት ቤቶች ላይ 36 ብሎኮች እየተገነቡ ያሉበት ሁኔታ ነው ያለው። ብሎኮቹ የሚያጠቃልሉት መማሪያ ክፍል አለ። አስተዳደር ህንጻ አለ። ቤተ ሙከራ አለ። እነዚህን ያጠቃለለ አጠቃላይ ትምህርት ቤት ምቹ ሁኔታ ለመፍጠር በፕሮጀክቱ እነዚህ ስራዎች እንደ ኤፍራታ እየተሰሩ ያሉበት ሁኔታ ነው ያለው። አዲስ ዓመት ዘመን ከመቀየር ባሻገር የአመለካከት ለውጥ የምናመጣበትን እድል እንደሚፈጥር ይታመናል። ኢትዮጵያ አዲስ ዓመት የምትቀይርበት የመስከረም ወር ሰውም ልክ እንደ ተፈጥሮ በአዲስ መንፈስ የሚነቃቃበትን አቅም የሚሰጥ መሆኑ ነው እድል ነው የሚያስብለው። ለመሆኑ አዲስ ዓመትን በበጎ አዲስ ማንነት እንዴት እናሳልፈው በሚል ጉዳይ ዙሪያ ባልደረባችን ገንዘብ ታደሰ ከደብረ ብርሃን ዩኒቨርሲቲ የስነልቦና ትምህርት ክፍል መምህር ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ወርሃ መስከረም ለኢትዮጵያውያን አዲስ አመት አዲስ ተስፋን የምታጎናጽፍ ናት። ታዲያ በዚህ ጊዜ ተፈጥሮ አሮጌዋን ጥላ ራሷን በአዲስ ታስውባለች። የሰው ልጆችም አዲስ አመት ሲቀየር የቁጥር መቀየር ብቻ ሳይሆን አዲስ ስብዕናን የሚገነቡበት አዲስ ሰውነትን የሚላበሱበት ሊሆን እንደሚገባ በደብረ ብርሃን ዩኒቨርሲቲ የስነ ልቦና ትምህርት ክፍል መምህሩ ስንታየዋንባቸው ይናገራሉ። አዲስ አመት በባህሪው ትናንትን ከዛሬ እና ከነገ ተስፋ ጋር የምናገናኝበት ሁኔታ በውስጣችን የሚቀርጽ ነው። ከዛ አንጻር ምንን ይፈተሻል ብለን ስናስብ አመለካከትን፣ አስተሳሰብን እልህንና ቁጭትን በአንድ ላይ የሚጠቀልል ስለሚሆን ያልተሞከረውን እናደርገዋለን ብለን የምናምነውን ተስፋችን የምንሞክርበት ስለሚሆን፣ አዲስ ዓመት ሁል ጊዜ ይዞ የሚመጣው ትናንትን እንደ አለፈ ብቻ ሳይሆን ጉልበት አድርገን ተጠቅመን እንደገና የምንጠቀምበት ሌላ እድል ብለን የምናስብበት ነው። አዲስ ዓመት ብለን የምናስበው በአዲስ ዓመት አዲስ ሰውነትን የመገንባት ሂደት ውስጥ እቅድ ማቀድ አስፈላጊ መሆኑን የሚያነሱት መምህሩ ለእቅዳችን መተግበር የስነ ልቦና ዝግጅት ሊኖር ይገባልን ብለዋል። ከትናንትናችን እንድንማር ነው ከነበረን ጥንካሬ የበለጠ ምንጎለብትበት ከድክመቶቻችን ደግሞ ታርመን ተምረንበት አዲስ ሌላ ምንፈልገው ምንሆንበትን እድል የሚሰጠን ስለሚሆን ነው። ለዛ ነው አዲስ ዓመት የቁጥር ብቻም ሳይሆን ልዩ እድል የምናገኝበት፣ የምንሰራበት፣ የምንጠቀምበት ስለሚሆን አዲስነቱ ብቻም ሳይሆን ከትናንት ደግሞ ያደረውን፣ ያተሳሳትነውን፣ ያላስተካከልነውን፣ ያልሰራነውን እንደ እንደገና እድል የምናገኝበት ስለሚሆን ነው ከእድል አንጻር አዲስ እድል ነው የሚሰጠን። ብለን ምና የሰው ልጅ በህይወት ሲኖር ሁልጊዜም ተስፋን በእጅጉ መሰነቅ አለበት። ይህ ሂደት አዲስ ነገርን ለመሞከር ያግዛል ይላሉ መምህር ስንታየው። የሰው ልጅ እንግዲህ እየወደቀ እየተነሳ ያለውን እየሞከረ እስከዚህ ደረጃ ደርሷል። ይሄ እንዲያደርግ ያደረገው ተስፋ ለመቁረጡ ነው። ስለዚህ አዲስ ዓመታችን ከትናንትናው አንጻር ስንመለከተው፣ ሲጠፋ ውሎ ቢያድር፣ አንድ ሰው ሊያጣው የማይገባው ነገር ተስፋ ነው። በስነ ልቦናም የሚመከረው ሰው ተስፋ ኑሮት እንዲቀጥል ነው የሚያስፈልገው። ከትናንትናው የምንማር ሰዎች መሆን መቻል አለብን። ሁልጊዜ ደግሞ አዲስ ነገር ለማግኘት አዲስ ነገር ለመሞከር ቆራጥ መሆን መቻል አለብን። ተስፈኞች መሆን መቻል አለብን። ልበ ሙሉዎች መሆን መቻል አለብን። ይህን ማድረግ ስንችል ትንሿ ተስፋ ትልቁን ነገር እንድናደርገው እድል ትሰጠናለች። ታዲያ አዲስ አመት ትናንትን ከዛሬ የምናገናኝበት በመሆኑ በዚህ ጊዜ ጥንካሬያችንን የምናጎላበት፣ የነበሩብንን ደካማ ጎኖች የምናስወግድበትን እድልም የሚሰጠን ነውም ብለዋል። ሰው ያቀደውን ማመን አለበት። ያመነውን ለመተግበር ቆራጥ መሆን መቻል አለበት። ባለው ጊዜ ባለው አቅም ባለው ግብአት መስራት እስከቻለ ድረስ ቢያንስ ትንሹን ማግኘት ይችላል፣ ቢበዛ ያቀደውንና ከዛ በላይ ማግኘት ይችላል። እና እነዚህ ሶስት መሰረታዊ ነገሮች መኖር መቻል አለበት። ላቀድነው ነገር ማመን አለብን። ያመንነውን ለመተግበር ቆራጥ መሆን መቻል አለብን። በዚህ መንቀሳቀስ እስከተቻለ ድረስ ሰው ወደሚፈልግበት ደረጃ መድረስ ይችላል። ዜናዎቻችን ቀጥለዋል ተመልካቾቻችን። አሁን ደግሞ ቀለሞቻችን ወደ ተሰኘው የዘገባ ምዕራፋችን እናልፋለን። ሃይማኖታዊና ባህላዊ ትውፊታቸውን ጠብቀው የሚከበሩ የአደባባይ በዓላት የኢትዮጵያውያንን አብሮነት ማሳያ ስለመሆናቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። በበዓላቱ አከባበር ላይ ኢትዮጵያውያን ዘር፣ ብሔር፣ ቀለም ሳይለዩ በአንድ የሚታደሙበት መሆኑ ትስስራችንን ይበልጥ ያጎለዋለን ብለዋል። አዲሱ ዳዊት አዘጋጅቶታል። አሁን በኦሮምኛ የሚዘምረውም በአማርኛ ይዘምረውም በትግርኛ ይዘምረውም በግዕዝ የሚዘምረውም በወላይትኛም ይዘምረውም በከንባትኛም በሁሉም የሚዘምረው ዮም መስቀል ተሰብሃን ነው። አየህ፣ ይሄ ማለት ምንድን ነው? ብዙ ብንሆንም በክርስቶስ አንድ ነን የሚላለ እንደሚታወቀው በኢትዮጵያ ውስጥ የሚከበሩ የቤተ ክርስቲያን በዓላት መስቀል፣ ጥምቀት፣ እንደዚህ አይነት ነገሮች የተለያየ ባህልን አንድ ላይ መያዝ የሚችሉ ናቸው። ከሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ያሉ የተለያዩ አካባቢ ሰዎችንም በማምጣት ባህሉን በማስተዋወቅ ሃይማኖቱን በማስተዋወቅ በጣም ቆንጆ የሆነ አስተዋጽኦ እያደረገች ትገኛለች። ለዚህም ደግሞ ሁላችንም አገራችን በዚህ መልኩ ማስተዋወቅ ስለቻለ ኩራት ይሰማናል። መስቀልም ጥምቀትንም ብናያቸው ከመጀመሪያውን ጀምሮ የሰላምና የድነት ምልክቶቻችን ናቸው። በማላችን ያለንም ልዩነት ቢኖርም እንኳን እዚህ ጋር ከክርስቶስ ጋር የፈጸምነው አንድነት ከክርስቶስ ጋር የፈጸምነው ሰላም፣ ለእኛ የተደረገልን ውለታ በአንድነት ያሰባስበናል። ይህንንም በልዩነት የምናከብርበት በዓል የተለያየ ፍላጎቶች፣ ማንነቶች ይኖሩናል። ግን ይሄ በዓሉ ለሁላችንም ዋጋ የተከፈለበት ዘር፣ ቀለም የማይለይ ነገር መሆኑና ሁላችንም በአንድነት በአንድነት የምናከብረው ሁሉም ኦርቶዶክሳውያን ወጥቶ በአደባባይ የሚያከብረው ካለን ልዩነታችን በላይ ሃይማኖታዊ አንድነታችን የሚታዩባቸው በዓላት ነው። ብዙ ነገር አለ። አሁን እኔ እንደለበስኩት ሌሎች የወላይታ ልብስ የለበሱ አሉ። እንደዚሁ የሌሎች ሌሎቹ የለበሱም ስላሉ መስቀሉ የጋራ እንደሆነ የሁሉም እንደሆነ መስቀል ክርስቶስ የተሰቀለው ለሁሉም እንደሆነ ማሳያም አለው ማለት ነው። ሁሉም በከለሩ በቋንቋው ባህሉ ሲጀምር እንደዚህ እግዚአብሔርን ሳያመዘግን ደስ ይላል ማለት ነው። አንድ ላይ ሆኖ አሁን ጥምቀትም እንደዚህ ይከበራል። እንደዚህ ደግሞ መስቀልም ሲከበር ደግሞ ሞር አንድነቱ ማሳያ ነው የሚሆነው ማለት ነው። ስለዚህ በዚህ መልክ ነው እኛ በዓላችን የምናከብረው። ሁሉም ደስ ብሎ በየቋንቋው እግዚአብሔርን እያመሰገነ መስቀለ ክርስቶስን እያከበረ የሚውልበት ቀን ነው ማለት ነው። ሁላችንም የመጀመሪያው ነገር አንድ ለመሆን እና ህብረት ለመመስረት ሁላችንም መወደድ ይኖርብናል። ስለዚህ እርስ በርሳችን ተዋደን ልክ በእንደዚህ አይነት በዓላቶች አንድ ላይ በፍቅር እንደምናከብረው እንደዚህ ነጭ ለብሰን አምሮብን እንደምንውለው ሌላም ጊዜ አንዳችን ለአንዳችን በመተጋገዝ በመድረስ ህብረታችን ማጠንከር ኢትዮጵያዊነታችን ደግሞ ጎልቶ እንዲታይ በዓለም እንዲታወቅ ማድረግ ከዚህም በላይ ይኖርብናል ብዬ አስባለሁ። እዚህ አሁን ሰው ምን ብሔር እንደሆነ ሰው አብረን የምትዘምረው አብረን የምታጨመጭመው መሬት ላይም ጎረቤት ላይም እንደዚህ መሆን አለበት። ይኸውን ትልቅ ማሳያ ነው። ሰው አሁን አይታወቅም ማን እንደሆነ እዚህ ውስጥ ግን አንድ ላይ ነው እግዚአብሔርን የሚያመሰግነው እና መሬት ላይም ምድር ላይ ሲኖርም እንደዛም መቀጠል አለበት ብዬ አስባለሁ። በመጨረሻም አጫጭር ዜናዎችን ወደ እናንተ እናደርሳለን። ረህመት አደም ታቀርባችኋለች። ተከታትለን እንመለስ። ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም ፕሮግራም አማካኝነት የማክሮ ኢኮኖሚ ሪፎርሞች እያደረገች ትገኛለች የተለያዩ ዘርፎችን ለውጭ ባለሀብቶች ክፍት የማድረግ የፊስካልና የሞኔተሪ ፖሊሲዎች ማሻሻያዎች የእዳ አስተዳደር ና የንግድ ከባቢን ማሻሻል ከሪፎርሞቹ መካከል ይጠቀሳሉ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ኢትዮጵያ እያሳየች ያለውን ከፍተኛ ለውጥና የሪፎርም ሂደት አድንቀዋል። ዘገባው የኢዚያ ነው። ማዕድን አልሚዎች ያለባቸውን የነዳጅ እጥረት ለመቅረፍ በቀጥታ ነዳጅ እንዲያገኙ ለማድረግ እየተሰራ እንደሚገኝ ማዕድን ሚኒስቴር አስታወቀ። ጉዳዩ በተለይ ልዩ አነስተኛ ማዕድን አልሚዎችን የሚመለከት መሆኑም ተነግሯል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ እንደገለጹት በ2017 በጀት ዓመት ከፍተኛ የማዕድን ምርት የተገኘው ከልዩ አነስተኛ ማዕድን አልሚዎች ነው። ይህንን ለማበረታታት በተያዘው ዓመት አልሚዎቹ ያለባቸውን የነዳጅ እጥረት ለመቅረፍ አሰራር ይዘረጋል ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት ሰናይ ጊዜ